አራት ልደቶች አሉ። ጊዜ ከሰጠን እግዚአብሔር ያን ጊዜ እናየዋለን። ዳግም ከስጋ የተወለደ ምንድን ነው? አቤት አሁን እኛ ከምን ተወልደናል? አቤት ምን አላችሁኝ? አዎ ከመንፈስ። አይ ለሳምንት የቀጠሩት ነገር ጥሩ አይደለም። አንድ አስር ደቂቃን ጨምርበት። ምችም እንግዲህ ሻመት አንከር አብይ ጾምም አልቋል። ስለዚህ አንድ አስር ደቂቃ እንጨምርበት። ይለቅ ግድ የላችሁ። ይለቅ ስለዚህ ልደቶች አሉ። አንዱ ልደት ጥምቀት እስኪ ጥምቀት ባሉ ምን አላችሁኝ? ይህ አንዱ ልደት ነው፣ ዳግም ልደት። ይሄን ያለው ሰው የእግዚአብሔር መንግስት ያገኛል፣ የእግዚአብሔር መንግስት ወንጀልን ያውቃል፣ የእግዚአብሔርን መንግስት መንግስተ ሰማያትን ይወርሳል። ሁለተኛ ልደት ምን ይስላ ምን ይመስላችኋል? ስጋው ደሙ ነው። ሁለተኛ ልደት ሁለተኛ ድገት አሃዱ ስጋሁ ወደሙ ለእግዚእነ ኢየሱስ ክርስቶስ ሰይሰሪ አበሳ ወኃጢአት። ቅዱስ አትናቴዎስ በቅዳሴው እሱ ሶስት ልደት አሉ ይላል። አንዱ ልደት የአምላክ ስጋ የአምላክ ደም ነው። ልደት ያለውን ሊቃውንት ምን ብለው ተርጉሞታል? በተጓሚያቸው መክበሪያ ብለውታል። አንዱ መክበሪያ ይሉታል። አንዱ የመንግስተ ሰማያት በመንግስተ ሰማያት የምንከብርበት አንዱ ልደት ምንድን ነው? በሉ ንገሩ እንጂ። ዳግም ልደት የምንወለደው ለምን ይመስላችኋል? ከስጋ የተወለደ ምን ስለሆነ? ከመንፈስ የተወለደ ምን ስለሆነ? መንፈስ ደግሞ ምንን ስለሚያሸንፍ? ሞትን። ስለዚህ ከእግዚአብሔር ስንወለድ ምን እናሸንፋለን? ሞትን። አሁን ስጋውን ደሞ ስንበላ፣ ደግሞ ስጋውን ስንበላ፣ ደሙን ስንጠጣ ምን ሆናለን? ህይወት፣ ክርስቶስ ከእኛ ጋር ይሆናል። ያን ጊዜ ምን እናደርጋለን? እናደረጋለን? በህይወት እንከብራለን። ህያው ስጋ የመሆን ምን አለ ዘበላ ስጋዬ ወሰቴ ደሜ አለና ቦህይወት ዘላለም ካለ በኋላ ወአነ በዳሃሪት እለት አነስኦ አለ። ዮሐንስ ወንጌል ምዕራፍ ስድስት ላይ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ካለ በኋላ እኔም በመጨረሻው ቀን አስነሳዋለሁ አለ። ልብ ብላችሁ ስሙ። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። እኔም በመጨረሻው ቀን ምን እለዋለሁ አለ? አስነሳዋለሁ። ስለዚህ ተመልከቱ፣ ከስጋ የተወለደው ስጋ ዝም ብሎ ከእናት አባት እንደተወለደ ሞትን ድል መንሳት ስለማይችል ሞትን አሸንፎ ህይወትን ማግኘት የሚችለው ከመንፈስ ሲወለድ ነው። ያንን ደግሞ ትንሣኤ የሚያገኘው አንዱ ቁርባን ነው ብሎ ራሱ ዳግም ልደት ብሎታል ጌታ። ስለዚህ ጌታችን ኢየሱስ ክርስቶስ አንትሙ በዳግም ልደት ሐዋርያት ተቀብለው ተከትለውት ምን እናገኛለን ሲሉት፣ በዳግም ልደት ትፈርዳላችሁ ነው ያላቸው። ዳግም ልደት ብሎ የጠራው አንዱ መቼ ነው? ትንሣኤ ዘጉባኤ ነው። ከመቃብር የምንነሳውን ነው። ከመቃብር ከመነሳታችን በፊት ሁለተኛ የምንወለድበት አንዱ ልደት ምንድን ነው? ቅዱስ ስጋውና ክቡር ደሙን መቀበል አንዱ ልደታችን ነው፣ በህይወት የምንከብርበት ሁለተኛ ጥምቀት ብላችሁ እንዳትተረጉሙት። ሁለተኛ ምንድን ነው ያልነው? ያኛው መወለድ አልነው፣ ይሄኛው ግን መወለድ ብሎ በአንቀጽ በምስጢር ምንድን ነው ያለው? መክበር ነው ያለው። በቅዱስ በስጋው በጥምቀት ያከብረዋል፣ አሁንም በስጋው ደሙ። መደበኛው ግን ጥምቀት ነው። ጌታ እግራቸውን ካጠበ በኋላ ነው ለሐዋርያት ኅብስቱን አንስቶ ለውጦ ወይኑን አንስቶ ለውጦ ያቆረባቸው። ምን ካረ ጋጠ በኋላ ከተጠመቁ በኋላ ነው ስጋው ደግሞ የሚገኘው። ጥምቀት ሁለት ሶስት አይደለም አንድ ነው። አንዲት ጥምቀት ነው መንፈስ ቅዱስ አንድ ስለሆነ ክርስቶስም እየተጠመቀ አንድ ቀን እንጂ ብዙ ቀን ስላልተጠመቀ። ታዲያ እንደዛ ከሆነ ምንድን ነው የሚደረገው? ቅዱስ ስጋውን ክቡር ደሙን ስንቀበል በጥምቀት ያገኘ ነው ልጅነታችን ይጸናልናል፣ ክርስቶስ ይዋሃደናል። ከዚያ በኋላ የክርስቶስን ትንሣኤ ገንዘብ እናደርጋለን። ክርስቶስ ተቀበረ። ከዚያስ ምን አረገ? ህይወት ስለሆነ ምን አለ? ተነሳ። እኛ በጥምቀት ተቀበርን። ስጋ ወደሙን ስንቀበል ምን አለ ህይወት ስለሆነ ትንሣኤን አገኘን። ማለት ለዚህ ነው አትናቴዎስ በቅዳሴው ብነ ሰለስቱ ልደታት እኛ ሶስት ልደት አለን ብሎ ካለ በኋላ ምንድን ያለ ሶስት ልደት ስላችሁ ደግሞ ደንቆሮ የሰማለት ያብደላሉ። ሶስት ልደት የሚባሉ መናፍቃን አሉ፣ ወደዚያ እንዳሄድባችሁ። ሶስት ልደት የሚባሉት ክርስቶስ ከአብ አንድ ተወለደ፣ አንድ ከድንግል ማርያም ተወለደ፣ ሁለት ደግሞ መንፈስ ቅዱስ ተቀብቶ ተወለደ፣ ሶስት የሚሉ መናፍቃን ናቸው። እነዚያ ሌላ ክደት ነው። ለይታችሁ እንድሰሙ ስለምፈልግ ማለት ነው። ይሄኛው ግን በቅዱስ ስጋው በክቡር ደሙ መወለድ አንድ፣ መክበር አንድ ክብር ነው። ከቃሉ ጋር ናችሁ ያኑ ያጸናልናል ማለት ነው። በጥምቀት ያገኘነውን የሚያጸናልን ቅዱስ ስጋው ክቡር ደሙ ነው። ተጠምቋ ለመቁረብ ህይወት አያሰጥም። ለዚህ ነው ክርስቶስ አጥቧቸው ያልቀረ ስጋው ደሙን የሰጣቸው ማለት ነው። ከቃሉ ጋር ናችሁ ሶስት ሶስተኛ ልደት ትምህርት አንድ ልደት ነው። ያዙ ትምህርት አንድ ልደት ነው። ወአነ ወለድኩክሙ በትምህርተ ኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ አራት ቁጥር 15 ምን ይላል? እኔ በኢየሱስ ክርስቶስ ትምህርት ወልጃችኋለሁ ይላል። እስኪ በሉ እኔ በሉ በኢየሱስ ክርስቶስ ትምህርት ምን ልያችኋለሁ አለ? ማን ቅዱስ ጳውሎስ ማለት ነው። ይሄው ተበልከቱ ተበልከቱ። እንግዲህ እነ አጀሬ ይመጡ እና ምን ይላሉ? በመጽሐፍ ቅዱስ ምን ይላል? እሺ፣ አባታችሁ አንድ ነውና አባት ተብላችሁ አትጠሩ ይላል፣ ይላል፣ ይላል፣ ይላል። መምህራችሁ አንድ ነኝና ምን አንድ ነውና መምህር ተብላችሁ አትጠሩ ይላል፣ ይላል። እዚህ ላይ ቅዱስ ጳውሎስ ግን ወልጃችኋለሁ ሲል ምን ማለት ነው? እህ? አባታችሁ ነው ማለት አይደለም ነው ነው በትምህርት ወልጃችኋለሁ ሲል አባታችሁ እያሉ ስለዚህ በትምህርት የወለዱን ምን ይባላሉ አባቶቻችን እስኪ አባቶቻችን በሉ አባቶቻችን ተብለው የሚጠሩት የትምህርት አባቶቻችን የሚባሉት ተቀድሰው ያስተማሩት ናቸው ተቀድሰው ማለት ምን ማለት ነው ለቅድስና በቅተው ያስተማሩት አባቶቻችን የትምህርት አባቶቻችን ይባላሉ እነዚህ አባቶቻችን ምንድን ናቸው አንድ ለዘመኑ ቅርብ የሆኑ ሁለተኛ ለእግዚአብሔር ቅርብ የሆኑ? ሶስተኛ ለቅድስና ቅርብ የሆኑ እነዚህ ምን ይባላሉ? አባቶቻችን ተብሎ ይጠራሉ። እነዚህ ያስተማሩንን ትምህርት የሚያስተምሩ ደግሞ የትምህርት አባቶቻችን ይባላሉ። ያ ትምህርት ተጠብቆ በመኖሩ ቤተክርስቲያን አሁን ዛሬም መምህራን አባቶቻችን አሉን። ታዲያ ለምንድን ነው ታዲያ እንደዚያ ከሆነ አንድ የቤተክርስቲያን መምህር መምህር ተብሎ የሚጠራው የቀድሞዎችን አባቶቻችን ትምህርት እስካስተማረ ድረስና የቀድሞዎችን አባቶቻችን እምነት እስከያዘ ድረስ ነው። የትምህርቱ ቅድስና፣ የሕይወቱ ቅድስና፣ የክነቱ ቅድስና። ቅዱሱን ክነት ከተቀበለ ቅዱሱን ትምህርት ካስተማረ የተቀደሰ ሕይወት እስከኖረ ድረስ ነው። ስለዚህ አሁን ምን ለማለት ፈልጌ ነው? አሁን ይህን ያልኳቸው በትምህርት የወለዱን አሉ። አሁን ዳግመኛ ካልተወለደ በሉ ሰው የማንም መንግስት አያይ አንዱ ልደት ከምንድን ነው? አሁን ያልኳችሁ ከትምህርት ካልተወለደ የክርስቶስን ጌትነት ምን አይልም፣ አያውቅም። ከትምህርት የሚወለደው ከምን አይነት ትምህርት ነው? ከሐዋርያት ትምህርት እስኪ፣ ከሐዋርያት ትምህርት በሉ። ለምሳሌ አሁን እኔ ጉባኤ ዘርግቼ አስተምራለሁ። እኔ የማስተምረው ትምህርት የማን ነው? የእኔ አይደለም። ይሄኛው ትምህርት በዚያኛው በምዕራባውያኑ ዓለም ዓለም ተቋርጧል። ተቋርጧል። በምን እየተቋረጠ? መጽሐፍ ቅዱስን እንደየግላችን እንተርጉም በመባሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ሁልጊዜ የሐዋርያትን ትምህርት ባልተቋረጠ ሰንሰለት ጠብቀው ትኖራለች ለዚህ ነው አንድምታ ትምህርት ሳይለወጥ በመኖሩ ቤተክርስቲያኒቱም ስርዓቷ መጽሐፍ ቅዱስም ሳይበረዝ ያቆየችው ሌላው አንድ ቤተክርስቲያን ባልተቋረጠ የሐዋርያ ሰንሰለታዊ ትምህርት ጠብቃ ባኖረችው መጽሐፍ ቅዱስ ላይ ከአንድ ሺህ ስምንት መቶ ሰባት መቶ ዓመት በኋላ መጥቶ ነው ላፍረሳችሁ ልስራችሁ የሚለው ቤተክርስቲያን ግን አሁን ለዚህም ውጥንቅጡ ወጣ መከፋፈሉ በዛ ለምን ሐዋርያዊ ትምህርት ስለተቋረጠ። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ግን በቤተ ጉባኤዎቿ ሐዋርያዊ ወንጌልንና ሐዋርያዊ ትርጓሜን ሳታቋርጥ ይዛ ትኖራለች። ዳግመኛ ከመምህራን ከቅዱስ ጳውሎስ ትምህርት ያልተወለደ ሰው የእግዚአብሔርን መንግስት ሊያውቅ አይችልም። እንዲያውም ይላል ቅዱስ ጳውሎስ ብዙ አባቶች ቢኖሯችሁም በትምህርት የወለድኳችሁ ግን እኔ ነኝ ይላቸዋል ቅዱስ ጳውሎስ ለምን ያንን ክርስቶስ ያስተማረውን የሐዋርያትን ወንጌል ቀጥታ ቆጥሮ ሰፍሎ ስላስረከበ ማለት ነው። እኛ ብዙ አባት የለንም መምህራችን አንድ ኢየሱስ ክርስቶስ ነው። ያንን ያደረሱናቸው አባቶቻችን የሚባሉት ለምን እንደነገርኩህ ለምን እንደሚጠቅማችሁ የታውቃላችሁ። ከሌባ ያድናችኋል። አሁን ኢየሱስ ክርስቶስ እንዲህ ነው እንዲያ ነው የሚለው ሁሉ ዳግም ያልተወለደ ነው። ከእናት አባቱ እንደተወለደ መጽሐፍ ቅዱስን ገዝቶ አነበበ። ዳግም ስላልተወለደ እይበውስ መንግስት እግዚአብሔር የክርስቶስን ጌትነት አያውቅም። ስለዚህም ይለዋል፣ አማላጅ ነው ይለዋል፣ ፍጡር ነው ይለዋል፣ ከነቢያት እንዳንዱ ነው ይለዋል፣ ይለዋል፣ ዝቅ አድርጎ ይቆጥረዋል። ለምን ዳግም አልተወለድም፣ ይሄ ነው ለዚህ እናቱ ማኅፀን እንደወረደ ነው የሚባለው ሰው። ለዚህ ነው አያችሁ፣ ዳግም አልተወለደም። አንዱ ልደታችን ለዚህ ነው። ቅዱስ ጳውሎስ አይሁዳውያን ገብተው እሱ ያስተማራቸውን ሰዎች እንዲ ቢያወናብዱበት ርቱ ተታገሱነ ያላቸው እንደው ቢያቅታችሁ ቢያቅታችሁ ቆይ መምራችን ይምጣትሉም ወይ ያላቸው እስኪበሉ ቢያቅታችሁ ቢያቅታችሁ በሉ እ አትሉም ወይ ቢያንስ እንዲህ የትሳሳት አለ እስከምመጣ እንኳን አጠብቁኝም ያላቸው ለዚህ ነበር። ስለዚህ ምንድነው የትምህርት ልጅነታችን የሐዋርያትን ትምህርት ጠብቀን ለመኖር ያብቃል። አንዱ ልደታችን ይሄ ነው። አሁን እኮ አሁን የልደታችን ለመጠበቅ ነው ምንማረው፣ ለሌላ አይደለም። ይሄን ልደታችን ለመጠበቅ ነው። ሰውም ቢመጣ የት ተምረሃል መባል አለበት። የት ነው የተማርከው አንተ? ይሄ ጉባኤ አሁን ኦርቶዶክሳውያን አብያተ ክርስቲያናት ያልተቋረጡት ትምህርት ሐዋርያትን ስላልተቋረጡ ነው። ቤተ ክርስቲያን አምልኮተ እግዚአብሔርን በሁለት ሰንሰለት እያስቀጠለችው ነው። ልብ ብላችሁ ስሙ። ብዙ ተናግሬ እያደከምኳችሁ እንደሆነ ይገባኛል። ግን ደግሞ የእምነትን መጠበቅ ነገር ስለሆነ ነው። ቤተ ክርስቲያን በሁለት ነገር የክርስቶስን ትምህርት እየጠበቀችው ነው። አንድ በሐዋርያዊ ጉባኤ፣ እስኪ በሉ ሁለተኛ በሐዋርያዊ ስርዓት አምልኮ። በምን እዩ እንግዲህ፣ ተጠመቁና ዳግም ተወለዱ ይላል። ምን አድርጎ አሳይቷቸዋል? ተጠምቆ ይውላችሁ። ከዚያስ? አይ ቁረቡ ይላቸዋል። ምን አድርጎ ያሳያቸዋል? ቆርቦ ያሳያቸዋል። መቁረብ ሳያስፈልገው ማለት ነው። ጾሙ ይላቸዋል። ምን አድርጎ ያሳያቸዋል? ጾሙ ጾሙ ያሳያቸዋል መስቀል ተሸከሙ ይላቸዋል። ምን አድርጎ ያሳያቸዋል? የሐውር ቅድም የሆነ የተባለ ይሄ አንድ ሰው ንጌ ላይ በበጎቹ ፊት ለፊት ይሄድላቸዋል። መከራውን እሱ እየጀመረ ይሰጣቸዋል ማለት ነው። እሱ ጀምሮ የሰጠንን ነው መከራ አልተቀበልንም እንጂ ከተቀበልንም እሱ የጀመረልን ነው የምንቀበል። አያችሁ። ስለዚህ ምን ማለት ነው? ይኸው እንግዲህ ይኸው እንግዲህ ለሐዋርያት ስርዓተ አምልኮውን በተግባር ስርዓተ ትምህርቱን በጉባኤ አስያዛቸው። አሁን የህዋት ቤተክርስቲያን ቅዳሴው በሙሉ በዓለም ላይ በሙሉ ስራተ ቅዳሴው ምንድን ስንት ነው? አንድ ነው። በኢትዮጵያ ቤተክርስቲያን በሙሉ የትንሳኤ ዕለት እግዚአብሔር ቢያደርሰን አንድ በኢትዮጵያ አምስት ሺህ ቤተክርስቲያን ቢኖር አምስት ሺህ ሁሉ የሚለው ምንድን ነው? አሐዱ አብ ቅዱስ ነው። አምስት ሺህ የሚያቆርብ ማን ነው? ክርስቶስ ነው። አምስት ሺህ ሁሉ የሚል ማን ነው? እግዚአብሔር ይፍታ ነው። አምልኮውን በቤተክርስቲያኗ ታስቀጥለዋለች፣ ትምህርቱን በጉባኤዋ ታወርደዋለች። ስርዓት አምልኮ እንዳይሳሳት በትምህርቷ ተጠብቀዋለች። ትምህርቱ ደግሞ ምስክር ሲፈልግ አምልኮዋን ታሳየዋለች። እንዲህ ያለች እመቤት ነው ያለች ቤተክርስቲያን። እንዲህ ያለችና ከዚህ ተወልደናል ከነ ቅዱስ ቄርሎስ ከነ ቅዱስ ዮሐንስ አፈወርቅ ከነ ቅዱስ ያሬድ ከትምህርታቸው ከነ አባ ጊዮርጊስ ተወልደናል። የእሳት ልጅ አመድ ከመሆን ያወጣል። እግዚአብሔር እንዲህ አድርጎን የወለደን፣ በእውነቱ እንዲህ ያለ ልደት ደርሶናል። ሰምታችኋል። ለሁላችሁም ልደታ አበው ደርሷቸዋል። እውነት የምነግራችሁ ይሄ ልደታ አበው አንድ ወንጌል ነው፣ እየሰማን ነው። ልደታ ሐዋርያት ደርሶናል። ጥምቀት ነው አልደረሰንም። ልደታ ሐዋርያት ሥጋው ደግሞ ነው አልደረሰንም። ምን ቀረብን እንግዲህ? ምንም የቀረብን ብቻ እኛ ብቻ እንዳናስቀር እንጂ በጣም አሁን እንግዲህ ተጠመቅ፣ እሺ፣ አቆረበን፣ እሺ፣ አስተማረን፣ እሺ እንግዲህ ወዳ ደግሞ የተሳሳትን እንደሆነ ሳ በጣም ሰው በድሎ ሰው ተጠቅሞ ተጠምቆ ከተጠመቀ በኋላ እንደገና ቢስት ክርስቶስ እንደገና ሊሞትለት አይችልም ይላል ቅዱስ ጳውሎስ። እና ምን እናርግ ነው? በጣም ደስ የሚላችሁ አንድ ሌላ ደስ የሚል ልደት አለ። ያን ልደት ልነግራችሁ ነው። ቆይ እስኪ ቆዩ ምን ይመስላችሁ? ያንን ያንን ልደት ሊነግራችሁ ነው አሁን ከዚያ ልደት ያልተወለደ ምን ያልተወለደ። እስኪንገሩ የስከውኑ ልደቶች። እሺ ከስጋ ደግሞ ሌላስ፣ ከትምህርት ሌላስ፣ ትንሣኤ ሙታን መጨረሻ የምናገኘው ልደት ነው፣ የመቃብር ልደት አራተኛው። አሁን አሁን ምን አንድ ልደት ቀርቶናል። ይሄ ልደት ምን መሰላችሁ? ወበ ከመወለደ አዳም ስጋዊ ሎቱ እምሔዋን ደቂቃ በአምሳሉ ለዓለም እዚ አሁ ስጋዊ ይላል። ማን አረጋዊ መንፈሳዊ መጽሐፈ መነኮሳት ነው። አዳ ከስጋዊ ሚስቱ ከሔዋን ራሱን የመሰሉ ልጆች ለዓለም እዚ አሁ ለኖረባት ለስጋዊ ቤቱ ለስጋዊ ምድሩ የሚበጅ አካል ያላቸውን ልጆችን እንደወለደ፣ በአምሳሌ እዚህ አሁ ራሱን አስመስሎ ምድራዊ አስመስሎ ከሔዋን እንደወለደ አሁን እኔም ያዳም ልጅ አይደለም እንዴ? አሁን ወለዳ አዳም ነው። እኔም ሁሉ ይሄ ሁሉ ወለዳ አዳም ነው። ይሄም ያዳም ልጅ ይሄም ሁሉ አዳም ነው የወለደው እና ይዋን ነው የወለደችው አዳም ራሱን አስመስሎ ራሱን በሚመስል ስጋ ለስጋዊ ርስት እንደወለደ ከማሁ ይወልድ ክርስቶስ ውሉደ ተመከቱ እምከርሰ ጥምቀት ወንስሐ ይለ እንደዚህም ሁሉ ክርስቶስ ምን ይላል እንደዚህ የበቃው መሰላችሁ። በአምሳለ ዚአሁ ተመልከቱ ላለመዚያሁ መንፈሳዊ ራሱን በሚመስል አካል ራሱ ለሚኖርበት ለመንፈሳዊ ዓለም ክርስቶስ ሰዎችን ከጥምቀትና ከንስሐ ይወልዳቸዋል። ል አሁን በጥምቀት ወለደን። ከዛስ ምንቀረ እንዲሁ እንዲህ ብለን ብናድርስ ጥምቀትን ማሕፀን አድርጎ አዘጋጀት ከቃሉ ጋር ናቸው ወሶበ ይወስ ህፃን ይርአኢ ብርሃነ አቡሁ አዳም ህፃን ከእናቱ ማሕፀን በወጣ ጊዜ የአባቱን የአዳምን ብርሃን ያያል። ይል የማንም ብርሃን ነው የሚያየው? በሉ ንገሩኝ እንጂ የአዳም ብርሃን ምንድን ነው? ፀሐይ በሉ ንገሩ፣ እዩ። እሺ ጨረቃ፣ ሌላስ? እነዚህም ባትሪ ማለት ትችላል እሳት፣ ችቦ። በቃ ይሄንን ያያል። አይን ያያል። ፈገገን ያያል የአባቱን ብርሃን ያላለ አባቱ ማነው ነው አዳም እናት ወድ ሲወጣ ግን የእናቱ ወድ ምንድን ነበረ ጨለማ ነበረ ጠባብ ነው እዚያ ውስጥ ነው የሚኖር ጠባብ ነው አስጨናቂ ነው ግሩም እኮ ነው እግዚአብሔር እንዲሁ ይገርማል እኮ ኑር ካለው ሰውን ሰው ተሸክሞት እዚያ ውስጥ ሰፍቶት አለም አድርጎ ይኖር እንዲ እኮ ይገርማል አለም እንዲ አይገርማችሁ ወፈር ያለ ፎጣ ለብሰን ስንተኛ እየታፈን ስለብሰን እየታፍን፣ ሰው ሆድ ውስጡ ነን ታፍነን አለ በሞታችን እኮ እግዚአብሔር ድንቅ መግቦት እኮ ነው። እዚያ ውስጥ ጠብቆ እንድንወለድ ያደርገና አስጨናቂ በጠባ ማህፀን ማለት እኮ አደራ የሚያወጣ ማለት ነው። እዚያ ይወለዳል። የአባቱን ብርሃን ያህል በሉ። አንድ ጊዜ አቤት። ወከማሁ ኩሎሙ ህሩያን ሶበ ወፁ እምካርሳ ንስሓ ጸቢብ ወማይዘኒ ይርአዩ ብርሃነ አብሆሙ ወይሰርቅ ብርሃነ ስባትሁ በውስተ ገጾሙ ይላል። ምን አለ? ስለዚህም ከምታሳዝነው፣ ከምታስጨንቀው ከንስሓ ማይፀን የሚወጡም የአባታቸውን የክርስቶስን ብርሃን በግንባራቸው ላይ ተስሎባቸው ይወለዳሉ ይላል። እንግዲህ ከዚህ በላይ የሚያደርግልን ምን አለ? አሁን እንደገና ይወልደናል ማለት ነው። ከማይ እንደገና ግን ይወልደናል። ስንት ጊዜ ወለደን? ስንት ጊዜ ነው የሰራልን እግዚአብሔር። እናት እኮ ደጋግማ ማትወልደን አንድ ጊዜ ወልዳ እዚህ ኋላ ምን ታደርጋለች? እንዲያው ምን አላደርግ ልጄ ብላ ማዘን ነው። እግዚአብሔር ግን በዚህ ብን ጠፋ፣ በዚህ በዚህ ብን ጠፋ፣ በዚህ በዚህ ብን ጠፋ፣ በዚህ በዚህ ብን ጠፋ፣ በዚህ ለህ እየተከተለ እየተከተለ የሚወድ ደጋግሞ የወለደን እሱ ነው። አሁን ማንን መስለን ምንተን ንሳሐስ እመ ህይወት ይእቲ ብፁዓን ኩሎሙ ሁሎሙ ዘይተወለዱ ምኒያ እስመ እይ መውቱ ለዓለም አረጋዊ መንፈሳዊ ድርሳን ሃያ ዘጠኝ ንሳ የሕይወት እናት ይላታል። አረጋዊ መንፈሳዊ የሕይወት እናት ከእሷ የሚወለዱ ንውዳን ክቡራን ናቸው፣ እስከ ዘላለሙ ድረስ አይሞቱምና። እስከ ዘላለሙ ድረስ እንዳንሞት አይወላችሁ ልጅ ከእናቱ ከአባቱ ወገብ አለ ዘር ሆኖ ከእናቱ ማህፀን አለ ደም ሆኖ ፊት እንደዚያ ሆኖ ሳለ እጅ ነበረው፣ እግር ነበረው፣ ጆሮ ነበረው፣ ልብ ነበረው። ኋላ ከማይፀን ግን እጅ ግርዞ ይወጣል። የሌለውን ይዞ እኮ ነው ይወጣ። ንስሐ ገብተን ስንወጣም የሌለንም ይዘን እንወጣለን። ያጣነውን ብርሃን ያጣነውን ግን ለዚህ ነው እኮ ሰሎሞን ምን አለ? አራት ነገሮች ይደንቁኛል አለ። አንዱ የንስር ዱካ በሰማይ ላይ ይገኛል። እሱስ ለምን ላይ ነው ዱካው? የለም ሁለተኛ ደግሞ የእባብ ዱካ በድንጋይ ላይ ይገኛል? አይገኝም። በጣም ጥሩ። ሶስተኛ የመርከብ ዱካ በባህር ላይ ይገኛል። ሲጀልበው ጀልበው ከሄደ በኋላ ይህች ላይ ነበር ዱካ አበብ የለም። አሁን ምን ቀረን? አራተኛው ግን ይረቅብኛል አለ። ምንድን ነው? ተንኮል ሰርታ ያልሰራች የምትመስል ሴት አለ ወንድም ቢሆን ያው ነው። ዝሮ ዝሮ እንዲሁ በሴት መስሎት ነው እንጂ እሱ ተንኮል ሰርታ ያልሰራች የምትመስል ሴት። አሁን ሴት አያድርገውና እንግዲህ የመጽሐፍ ቅዱስ ነው መጽሐፍ ምሳሌ ምራፍ ሰላሳ አንድ ላይ አለላቸው። አሁን ሴት አያድርገውና ሀባሏ ብሰርቅ ባሏ ካላያት መሰረቁ አይታወቅባታል፣ አይታወቅም። ምን ይታወቃል? የበሽታ ምልክት የለው አያንቀጠቅጥ፣ እንደ ንዳድ እንደ ጉንፋን አያስል። ኃጢአት በምን ይታወቅ? በእርግጥ ምልክት ይኖረው ይሆናል። ይህ ምናውቃለሁ ወይ? መስ ሌላ አባል ሀበጆች እሱን መጥራት አይቀራል። የዚች ነገር ይገርመኛል አለ ትርጉም አለው እንጂ ጌታ ሴት ሊሳደብ የተጻፈ መጽሐፍ ቅዱስ የለም። ምን አለመሰላቸው አራት እነዚያም የንስር ዱካ፣ የባብ ዱካ እንደዚህ የተባሉት እነዚህ አጠቃላይ የእግዚአብሔር ባህሪው አለመመርመሩ ይደንቀኛል ብለ ጨርዝም ብለ። ክርስቶስ ያን ለዚያ ነው የሰጠው። ሰርተ ኃጢያት ሰርተ ያልሰራች የምትመስል ጋር ከሱ ባህሪ ይልቅ በድላ በንስሐ አድሶ ካልበደሉት ጋር ያልበደለች አስመስሎ የሚያስቆማት በምሮቱ የሚምራት ነፍስ ትደንቀኛለች ማለት ነው። ይህ ነው ትርጓሜያችን የሚያስቀምጠው ማለት ነው። አባቶቻችን ያስቀመጡት ይሄን ነው፣ የተማርነውም ይሄን ነው። ዳግም ተወለድ፣ ዳግም ከተወለድክ መንግስት እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃዱ ይሁንልን። ያልገቡትን ወደ ላዳግም ልደት ያብቃቸው። ዙሪያውን የሚዘሩትን ሁሉ ለቤቱ ይመልሳቸው። ያስተማረን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆያል።